በዛሬው የቪዲዮ ሌሰን የምንነጋገርበት ደግሞ ካርታ ኦር ማፕ ምንድን ነው፣ ዋና ዋና የካርታ አይነቶች የሚባሉት እና የካርታ ልኬት ኦር ማስኬል ማለት ምን እንደሆነና እንዲሁም እንዴት እንደሚሰላ በዝርዝር እንመለከተዋለን። አብራችሁኝ ቆዩ። እንግዲህ ካርታ ምንድን ነው? ከሚለው ስንጀምር በቀላል አነጋገር የምድርን ገጽ ወይም የተወሰነውን ክፍል በአግድም ወይም በጠፍጣፋ ወለል ላይ በተወሰነ ልኬት እና ምልክቶች በመጠቀም የሚያሳይ ስዕላዊ መግለጫ ነው። ካርታዎች የቦታዎችን አቀማመጥ ቅርጽ፣ መጠንና በመካከላቸው ያለውን ርቀት በትክክል ለመረዳት ያግዛሉ። ካርታዎች የጂኦግራፊ እውቀት መሰረቶች ናቸው። ከመንገድ አቅጣጫ መጠቆም ጀምሮ እስከ ከተማ ፕላን ዝግጅት፣ የአየር ሁኔታ ትንበያ፣ ወታደራዊ ስልቶችና ሳይንሳዊ ምርምሮች ድረስ በብዙ ዘርፎች ወሳኝ ሚና ይጫወታሉ። ካርታዎችን የሚሰራ ሰው ደግሞ ካርታን ሺ ወይንም ካርቶግራፈር እንለዋለን። አሁን ደግሞ ወደ ካርታ አይነቶች እንሸጋገር። ካርታዎች እንደሚያሳዩት መረጃና ና አላማቸው የተለያዩ አይነቶች ናቸው። ዋና ዋናዎቹ የካርታ አይነቶች የአካል ወይንም የተፈጥሮ ካርታ የምንለው ነው ፊዚካል ማፕስ እየተባለ የሚጠራው የካርታ አይነት ነው። የፖለቲካ ካርታ ወይንም ፖለቲካል ማፕስ እያልን የምንጠራቸው ካርታዎች ናቸው። የቲማቲክ ካርታ ወይንም ቲማቲክ ማፕስ እያልን የምንጠራቸው ናቸው። የአካል ካርታዎች ወይንም የተፈጥሮ ካርታዎች የምንላቸው የምድርን የተፈጥሮ ገጽታዎች ያሳያሉ። እነዚህም ተራራዎችን፣ ወንዞችን ሐይቆችን ሜዳዎችን ሸለቆዎችን እና የባህር ዳርቻዎችን ያካትታሉ በተለምዶ ተራራማ ቦታዎችን በቡኒ ከፍተኛ ቦታዎችን በቢጫ ሜዳማ ቦታዎችን በአረንጓዴ እና ውሃማ ቦታዎችን በሰማያዊ ቀለም ተጠቅመን እንገልጻቸዋለን ለምሳሌ በዚህ የኢትዮጵያ ካርታ ላይ የሰሜን ተራሮች እና የአባይ ወንዝን ለማመልከት እንደሚከተለው ተገልጿል የፖለቲካ ካርታ የምንላቸው የካርታ አይነቶች ደግሞ የሰዎችን አደረጃጀትና አስተዳድሮ ወሰኖችን ያሳያሉ። እነዚህም የሀገሮችን፣ የክልሎችንና የአስተዳድሮ ወሰኖችን ያካትታሉ። እነዚህ ካርታዎች በአብዛኛው የድንበር መስመሮችን፣ ዋና ከተማዎችን እና ሌሎች ከተሞችን ያሳያሉ። ለምሳሌ የኢትዮጵያን ክልሎች ድንበሮች፣ የአዲስ አበባን አቀማመጥ ወይንም የአፍሪካ ሀገሮችን ለማየት የፖለቲካ ካርታን እንጠቀማለን ማለት ነው። የቲማቲክ ካርታ የምንላቸው የካርታ አይነቶች ደግሞ ስለ አንድ የተለየ ርዕሰ ጉዳይ ወይንም ተም መረጃ ይሰጣሉ። እነዚህ ካርታዎች ይበልጥ ዝርዝር መረጃዎችን ይሰጣሉ። የህዝብ ስርጭት ካርታዎች፣ የዝናብ መጠን ካርታዎች፣ የሙቀት መጠን ካርታዎች፣ የአፈር አይነት ካርታዎች፣ የኢኮኖሚ እንቅስቃሴ ካርታዎች፣ የትራፊክ ፍሰት ካርታዎችና ሌሎች ይገኙበታል። ለምሳሌ የአዲስ አበባን የህዝብ ብዛት ስርጭት፣ የኢትዮጵያን የቡና ምርት ክልሎች ወይንም የአየር ንብረት ቀጠናዎችን ለማጥናት የቲማቲክ ካርታዎችን እንጠቀማለን። ለዛሬው የቪዲዮ ትምህርታችን ወሳኝ ለሆነው ክፍል እንሸጋገር። የካርታ ልኬት። ማንኛውም ካርታ ትክክለኛውን የምድር ገጽ ስለሚያሳንስ በካርታው ላይ ያለ ትንሽ ርቀት በውኑ ዓለም ላይ ምን ያህል ርቀት እንደሆነ የምንረዳበት መንገድ ያስፈልገናል። ይህንንም የምናውቀው በካርታ ልኬት ነው። የካርታ ልኬት በካርታው ላይ ባለው እርቀትና በውኑ ዓለም ላይ ባለው እርቀት መካከል ያለውን ጥምርታ ኦር ሬሾ ያሳያል። ዋና ዋና የልኬት ዓይነቶች የምንላቸው የቁጥር ልኬት፣ የቃል ልኬት፣ የግራፊክ ወይንም የመስመር ልኬት ናቸው። የቁጥር ልኬት ኑሜሪካል ኦር ሬሾ ኦር ፍራክሽናል ስኬል የምንለው ነው። ይህ በቁጥር የሚገለጽ ሲሆን ብዙውን ጊዜ እንደ አንድ ለአምሳ ወይም ወይንም አንድ አምሳሽኛ ተብሎ ይጻፋል። ይህም ማለት በካርታው ላይ ያለው አንድ ክፍል ለምሳሌ አንድ ሴንቲሜትር በውኑ 50 ሺህ ክፍሎች ወይንም 1 ሜትር ማለት ነው። የመለኪያ ክፍሉ ወይንም ምድቡ ምንም ሊሆን ይችላል። ለምሳሌ ሴንቲሜትር ሊሆን ይችላል፣ ኢንች ሊሆን ይችላል፣ ሜትር ወዘተ ሊሆን ይችላል። ግን በካርታውና በውኑ ዓለም ላይ ያለው ክፍል ወይንም ምድብ አንድ አይነት መሆን አለበት። የቃል ልኬት ኦር ቨርባል ኦር ስቴትመንት ስኬል፣ ይህ በቃላት የሚገለጽ ቀላል የልኬት አይነት ነው። ለምሳሌ 1 ሴንቲሜትር ከ500 ሜትር ጋር እኩል ነው፣ ወይንም አንድ ኢንች ከ10 ማይል ጋር እኩል ነው። ይህን ለመረዳት ቀላል ቢሆንም ካርታው ሲሰፋ ወይም ሲጠብ ትክክለኛውን ልኬት ሊያሳይ አይችልም። የግራፊክ ወይም የመስመር ልኬት ኦር ግራፊክ ኦር ባር ስኬል የምንለው ደግሞ በመስመር ወይም በባር የሚገለጽ ሲሆን በውኑ ዓለም ያለውን እርቀት በቀጥታ ያሳያል። ካርታው ሲሰፋም ሆነ ሲጠብ ይህ ልኬት ትክክለኛ ሆኖ ይቆያል። አሁን ደግሞ የካርታውን ልኬት ተግባራዊ በሆነ ምሳሌ እንይ። የካርታ ልኬቱ አንድ ለመቶ 100ሺ ቢሆንና በካርታው ላይ ከከተማ ሀ እስከ ከተማ ለ ያለው እርቀት 4 ሴንቲሜትር ቢሆን በእውኑ ዓለም ያለው እርቀት ስንት ኪሎ ሜትር ነው? መፍትሄውን አንድ ባንድ፣ በመጀመሪያ የልኬቱን ትርጉም እንረዳ። አንድ ለመቶ ሺህ ማለት በካርታው ላይ ያለው 1 ሴንቲሜትር በእውኑ ዓለም ከመቶ ሺህ ሴንቲሜትር ጋር እኩል ነው። ቀለል ባለ ዘዴ በካርታው ላይ ያለው ርቀት በእውነተኛው ዓለም እርቀት ለመቀየር በልኬቱ ቁጥር እናባዛው። ያ ማለት በካርታ ላይ ያለው እርቀት 4 ሴንቲሜትር ስለሆነ የካርታ ላይ ደግሞ 100ሺ ሴንቲሜትርን በ4 ሴንቲሜትር እናባዛው። 400ሺ ሴንቲሜትር ይሆናል ማለት ነው። ይህ በመሬት ላይ ያለው እርቀት ነው። ሴንቲሜትርን ወደ ኪሎ ሜትር ቀይረው፣ ምክንያቱም አንድ ኪሎ ሜትር ከአንድ 100ሺ ሴንቲሜትር ጋር እኩል ነው። ስለዚህ በቀላሉ ሴንቲሜትርን ወደ ኪሎ ሜትር ለመቀየር በ100ሺ ማካፈል ነው የሚሆነው። 400ሺ ሴንቲሜትርን ለ100ሺ ስናካፍለው አራት ኪሎ ሜትር ይሆናል ማለት ነው። ስለዚህ በካርታ ላይ አንድ ለመቶ ሺህ በሆነ የካርታ ልኬት ላይ አራት ሴንቲሜትር በካርታ ላይ እርቀት ያለው በሀስከለ ያለው ቦታ በእውነተኛው ዓለም አራት ኪሎ ሜትር ይሆናል ማለት ነው። ስለዚህ በካርታ ላይ አራት ሴንቲሜትር በእውኑ ዓለም ላይ አራት ኪሎ ሜትር ነው ማለት ነው። ይህንን መረዳት በጉዞ በምርምርና በቅር ዝግጅት ወቅት ወሳኝ ነው። በዛሬው ቪዲዮ ስለ ካርታዎች ስለ አይነቶቻቸውና ስለ ካርታ ልኬት ጠቃሚ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ኮመንት አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሆይ ተጋብዛችኋል። መልካም ጊዜ።